ውዶች እንዴት ናቸው? ደህና ወይ? እንዴት ወላቸው? አለሁ፣ እግዚአብሔር ይመስገን። ወይኔ የጨረቃዋ ጨራቃው ዛሬ ማን ይይዛ ነው? ወይ ጉድ! አታስጨልልን! አንቺ ልጅ ግን ሥራ ነው ማድረግ ማን ያልን ግን ወይ አንቺም እኮ እኔ ማለት ነው። ሰው ልጅ እንደዚያ ጀርባ መልሶ ፎቶ ይዞ ሲመጣ እንዴ፣ ጀርባ ለምንድን ነው ጀርባ ልሰው ይ እንዲጨለል ፈልጋችሁ ነው እንዴ? ምናምን ብዬ አውራለሁኝ። ሶ አንቺም ደግሞ ዛሬ ጀርባ መልሰ ይዘሽ መጣሽ። አዎ እንደዚያ ይሻላል፣ ይሻላል። አዎ እንደዚያ ነገር እንደዚያ ጥሩ ነው አይደል? ሄይሚ ያው ያዋጥሻል አይደል? ያው ሂጅበት። አዎ ለአንቺ ከተመቻ አልልም፣ አላልኩም እኔ ቤተሰቦች፣ እኔ አላልኩም፣ በዚው። ሶ ዛሬ እስቲ ምንድን ነው እናያለን፣ እና ጠብቁ ብላለች፣ ብላለሽ በአዲስ ነገር እና ቀመመው ማለት ነው ማን እንደሆነ ባናውቅም እን እንጃ ጀርባ መልሶ መጥቷል። ማን እንደሆነ ብራዚል ማን ነው ግን፣ ወልካም ወልካም እንላለን። ሶ እኛ ጋር የመጣ ሰው ወልካም ሳያገኝ አይሄድምና ከቀማማው ባና ጋር ነው ፈቀማማው ንጉስ ጋር ከመጣ ማንም ብለን ይቀበላል። በጥሩ እንድመጣ ነው የምንፈልገው፣ ግን እንደዛ ነገር ወይኔ ዘንድሮ እና ደሞ ማለት ነው። ይሄን አይታችሁ ኮሜንት ላይ የምትሳደቡት ልጆች ካላችሁ ልጅቷን አትሳደቡት፣ አትሳደቡት ኮሜንት ላይ ሚሆን አሁን በቃ አሁን እሷ ራሱ መልስ እየሰጠች አሁን የምትሳደቧትና የምትዘቅዘቋት ልጆች ማለት ነው ገባችሁ? ስለዚህ ኮመንት የሚሆን ቲክቶክ የሚሆን አትሳደቧት። አዎ አትሳደቧት፣ ሂጅበት ስራ ነው። አዎ የኔ እናት፣ የኔ ጨረቃ፣ የኔ ቆንጆ፣ የኔ አስተዋይ፣ የስራ ሰው ሂጅበት፣ ሂጅበት ስልሽ ማለት ሩቅ አትሄጂ እናቴ፣ ብዙ ብዙ እንድትሄጂ አንፈልግም። ገባሽ እናቴ እና እስኪ መጥቶ ድረስ እኔ ደሞ ቻናሌን ምንድነው? ቻናሌ አይቀሳቀስም ማለት ቤተሰቦች፣ መጥቶ አልገባም እኮ። ምንድን ነው ችግሩ? ኦይ ነው ዘንድሮ ጌታን። በቃ እኔ ማለት ነው። እና ዛሬ ሌላ ነው። ኦኬ ዌልካም ዌልካም ብለን እንቀበላለን። እስኪ መጥቶ ድረስ ማለት ነው። ኮሜንት ላይ አንድ ሰው አትሰደባት ሶ